ቀን ስትለፋው ለሌሊት ደሞ አተኛ፣ አላህ ካንቺ ይሁን አንቺ ስደተኛ። ባህር ማድያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳብተን ሟኑላውና አሰላም አሌክም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ ወደ ሀገር ልጆች ኢትዮጵያውያኖች ከሀገር ውስጥም ከሀገር ውጭም የሚገኙ ሁላችሁንም ሰላም ሰላም ብያለው። ዛሬ ላይ እንግዲህ ለውድ እህቶቼ ለስደተኞች እጅግ ወሳኝ የሆነ ግጥም እየላችው መጥቻለው። እነሱን ይመጥናል ብዬ ስለማስብም ማለት ነው አንደኛው እኔም ራሴም ስላለውበት ማለት ነው። ስለዚህ እንደምትወዱት አልጠራጠረ ቪዲዮውን ከመተመቻችሁና ከወደዳችሁት ሻር ላይክ ሻር ላይክ ማድረጋችሁን አትርሱ ማለት ነው። የግጥሜ ርዕስ አንቺ ስደተኛ ይላል ማለት ነው። አንቺ ስደተኛ ቆርጠሽ የዘመትሽው ረጅሙን ጉዞ መንገድሽ በሙሉ እሾህ ተጎዝጉዞ አእምሮሽ ናፍቆትን ትዝታን አርግዞ በሰላም ተመለሽ ልብሽ ጥሩ አቂዳ እጅሽ ገንዘብ ይዞ አላህ ያስደስትሽ ድካምሽ ንክሶ ሐዘንሽን ሰርዞ ሕይወትሽ ሳቂ ሁን መከፋት መታረዝ ስቃይ ተደልዞ አንቺ ማለት እኮ በምትደጉሚያቸው የሚጠፋ ስምሽ በተጠጋሻቸው የሚሰበር ቅስምሽ እራሴን ትተሽ ለሌላ የምትኖሪ ለተራበ ሁሉ ቀለብ የምትሰፍሪ ማንም ምንም ቢልሽ የማትሳፍ ማንም ምንም ቢልሽ የማታሳፍሪ። ግን የዋህነትሽ በጣም ስለበዛ ሁሉም ሰው ተጠቅሞሽ እየጣለሽ ወደዛ ከረብ ከረሃብ ያዳንሹ የሚያይሽ በዋዛ ንጹህ መስሎ ቀርቦሽ በምላሱ ዋሽቶ፣ የገንዛ ሽለትን የአንቺ ስልክ ዘግቶ፣ አላማው ሲሳካ የሚጠፋ ሸሽቶ፣ ሌላው እንዳታምኚ አንቺን አበላሽቶ፣ ሁሌ የማይረሳ መጥፎ ስራ ሰርቶ፣ እሱ ግን በድብቅ ህይወቱን መስርቶ፣ ከአንቺ ገንዘብ ዘርፎ ንጹህ ሀብት አፍርቶ፣ በማይሆን አላማ አንቺን አሳስቶ፣ ተጨባጭ በሌለው በነገር ቀስቶ፣ ይገርማል ይገርማል፣ ይደንቃል ጭካኔው የዚህ ክስ ይከፋል። ልቧ አልበቃው ብሎ ገንዘቧን ይዘርፋል። ከዚያ ሁሉንም ያለ ርህራሄ ይዞባት ይጠፋል። ለማንኛውም ግን ማንኛውም ግን መለወጥ ፈልገሽ ከሀገርሽ የወጣሽ ችግር መከራውን ናፍቆቱ የቀጣሽ እቅድሽ ተሳክቶ አላህ ሰላም ያምጣሽ፣ የስኬትን ጽዋ ጌታሽም ያጠጣሽ። አትንከራ ተቺ ምን ነው ምን በወጣሽ። ላንቺ የምመኘው ልመርቅ አሚን በይ አላህ ነው ፈጻሚው፣ በደስታ ተቀበይ። ከትላንት እስካሁን በጣም ስለማውቅሽ አሚን በይ ቴ እስኪ ልመርቅሽ በሄድሽበት መንገድ እግርሽ በረገጠው ባረፍሽበት ቦታ ልብሽ በመረጠው የተሻለ ይቅናሽ በሁሉም አቅጣጫ ወርቅ ይነስነስበት የአንቺ መቀመጫ። መልካም ይሁንልሽ የክፋት ማምለጫ ታውሂድና ሱና ይሁን ያንቺ መገለጫ። አንቺኮ አንቺ ከፍ ስትይ ምቀኛ ሽንጫጫ የበደለሽ ሁሉ ይሁን መወጣጫ ቆርጠሽ ውጪ ወደ ስኬት ጣራ ጠላት ይክሰምበት የሸረበው ሴራ። አራሚን በያቦ ጤና ሰላምሽን አንድም ሳያጓድል ከመጥፎ ጓደኛ አንቺን ከሚበድል በጸጋው በዝነቱ ፈጣሪ ሰውሮ አንቺን ከፍ አድርጎ ጠላትሽ ወር ውሮ ደስታ ይለግስሽ የተሻለ ኑሮ። ሰላም ግቢ ሀገሪ ስደት ላንቺ ይብቃሽ። በረካውን ይስጥሽ በቤትሽን በቃሽ። እንቅልፍ የማታገኝ ነፃነት የራቃት ያችን ስደተኛ ያችን ስደተኛ አላህ ይጠብቃት። የተረሳች ነብስ አላህ ነው የሚያውቃት። ደከመኝ የማትል የምትሰራ ተግታ ገንዘብ ለማገኘት ከስንቶ ተዋግታ፣ ቀን ስትለፋ ውላ ለሌት የማተኛ አላህ ካንቺ ይሁን አንቺ ስደተኛ። አላህ ካንቺ ይሁን አንቺ ስደተኛ። እንግዲህ እንደምትወዱት አልጠራጠርም። ስለዚህ እና ይድረስ ለስደተኞች በሙሉ ይድረስ። ሸርሸር አድርጉት ላቸዋለውኝ፣ እንደምትወዱት አልጠራጠርም። እውነት ለመናገር ማለት ስደተኛ ማለት ማንም የማያውቅላት ለራሷ መኖር እንትታ ለሰዎች የምትኖር ለተቸገረው ሁሉ የምትደርስ፣ ታመንኩ ብላ ላላት ሁሉ የምታሳክም፣ ለተራበ ሁሉ የምታበላ፣ ለተጠማ ሁሉ የምታጠጣ ልብስ አጣውላላት ላላት ሁሉ የምታለብስ ጀግና ያ ስደተኛ እህታችን ናት ማለት ነው። ስለዚህ ውዶችዬ እንደምትወዱት አልጠራጠርም በሌላ ቪዲዮና ና በሌላ ርዕስ እስከምንገናኝ ድረስ በያላችሁበት ሀገርና በያላችሁበት ቦታ አላህ ይጠብቃችሁ እያልኩኝ በዚሁ ልሰናበታችሁ። ወዳለው የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኖር እያልኩኝ ቆይ ቆይ፣ ረሳሁት ማለት ነው የወሬ ቆራጣ። እንደምትወዱት አልጠራጠርም እያልኳችሁ ቪዲዮ ደግሞ ለእናንተ እንደሚመቻችሁ ማለትም በቃ የሆነ ቦታው ምናምን ማራኪ ነውእና በአይናችሁ ጥሩ ነገርን እየጎበኛችሁ እንደዚሁም ደግሞ በጆሮችሁ ጥሩ ነገር መጎብኘት ስላለባችሁ ያው ይችን ሳልነግራችሁ ብዬ ነው ማለት ነው እና ቆይ ቆይ ምን ረሳውኝ? አልረሳሁም አልረሳሁም በቀጣይ ስለምንገናኝ አረሳሁም ማለት ነው። አለኩላህሊን ያላችሁበት ሰላማችሁ ይብዛልኝ። ልሰናበታችሁ ነው ዛሬ ደግሞ ልሰናበታችሁ ስል ቅር ቅር እያለኝ ነው። ለምን እንደ አላውቅም ማለት ነው። እና ሰላም አሌይኩም ወራህመቱላሂ ወበረከቱ። ባይ ባይ